ጠረቃ ፋሚሊዎች እንዲሁም መላው የሀይሚና የቡሩኬ ወዳጆች ምን ላይ ናችሁ? ወደር የሌለው ደስታ ላይ ናችሁ አደለ? እውነት በጣም ያስደስታል። እውነት ከሆነ ማለት ነው በጣም ነው የሚያስደስተው። ብዙ ሰው ሲጠብቀው የነበረ ብዙ ሰው የሚፈልገው ነገር ነበረ ይህ ነገር ማለት ነው። ወይም ደግሞ ሀይሚና ቡሩኬ ሀይሚ ለቡሩኬ ቀለበት እንዳደርግላት ብዙ ሰው ሲጠብቅ ወይም ደግሞ በተደጋጋሚ ኮመንትን በተለያየ ነገር ሲናገሩ ነበረ። እኔ ለራሱ በጣም ብዙ ጊዜ እንደ ቀለበት ባደረገላት ምናምን እያልኩ ብዙ ጊዜ አውርቻለሁ ማለት ነው እና ያ ነገር ዛሬ ላይ እውነቱ ነው ስናይው፣ እውነት ሰፕራይዝ ነው። የሆነ በቃ ትልቅ ትልቅ ግድግድ የሆነ ሰፕራይዝ ነው ማለት ነው። ቀላል ሰፕራይዝ አይደለም ያደረጉን። ሳያወሩ ሳያመክሩን፣ ግን እንደዚህ ማድረጋቸው በጣም ትልቅ ሰፕራይዝ ነው። እጅግ በጣም ያስደስታል። እኔም በጣም ደስ ብሎኛል። እንግዲህ እውነት አለ አድርገው ማታ ደግሞ ቪዲዮውን አይተን ደግሞ እስኪ ያለውን ነገር የምንሄድበት ይሆናል ማለት ነው። አሁን ላይ ግን ባየነው ነው ፒክቸር እጅግ በጣም ደስ ብሏናል። ባየነው ፎቶ እንግዲህ ፎቶ የሚያሳየው ቀለበት ምናምን እያደረገላት ነው። ብቻ በጣም ደስ ይላል ማለት ነው ጋይስ። ማታ ያለ ያደርስልና ለማየት ያብቃል።